ራሴ ላስታወቃችሁ ትንሽ እኔ የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ነገ ራሶች እናንተም እናንተ እንደምትፈልጉት ምናምን ሊሆን ይችላል፣ ግን ያው የሰው ልጅ ባሰበው አይሆንም እና ተቻልኩት መጠን እሱን ለማሳመን እየሞከርኩ ነው። እንዴት ናችሁ ሰላም አለይኩም ያ ጀማአ ደህና ናችሁ ባይ ኢክራም እባላለሁ ዛሬ በራሴ ዩቱብ ቻናል መጥቻለሁ እና እንዴት ናችሁ እንኳን ደህና መጣችሁ ሁላችሁም በሰብስክራይብ ጀምሮ ምክንያቱም ጀማሪ ነኝ ገና ከዜሮ ጀመርኩትና እንዴት ናችሁ ደህና ናችሁ ዛሬ በአዲስ ቻናል በለየት ባለ አለባበስ በወሎ ባህል ባገሬ ባህል አልባበስ መጥቻለሁ ሁላችሁም በሰብስክራይብ ሰብስክራይብ በማድረግ እንደምትቀበሉኝ ተስፋ አድርጋለሁ። ደህና ናችሁ እንዴት ናችሁ? መቼም በኢዛምና ኢክራም ቻነል ታውቁኛላችሁ እና የተወሰናችሁት ማታቁኝ ኢክራም ሽመደስ ይባላለሁ። ራሴ ላስታወቃችሁ ትንሽ እኔ ሰሜ ኢክራም ሽመደስ ይባላል። የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ከዛ በኋላ ያደግኩት ከሶስት አመት ይባላል አዲስ አበባ ነው ያደግኩት በቃ። የቀረውን ሌላ እማ ታቆት ከሆነ ይሄን ንገራችሁ ብዬ ነው። የቀረውን ታቁታላችሁ ሌላውን ብዬ አስባለሁ። እና ዛሬ ወደራሴ ቻናል ኢክራም ቲዩ ኢክራም ቲዩብ ቢግ ቻናል መጥቻለሁ እና በራሴ ቻነል ልመጣበት የቻልኩት ነገር ምክንያት ምንድን ነው? ብዙ ጊዜ በቃ የራሴ በቃ ምድ ነው የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ አብዛኞቻችሁ፣ እና የራስሽን ቻናል ክፈቺ የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ። እና በጣም ብዙ የምትወዱኝ ሰዎች እንዳላችሁ አውቃለሁ። አለ ሂደድ በጣም በጣም በጣም የማመሰግ ነው። ሀገር ውስጥም ያላችሁ ሆነ ከሀገር ውጭ ያላችሁ በጣም የማመሰግ ነው። ለእኔ ከሚገባኝም በላይ የምትሰጡኝ ፍቅርና አክብሮት እና አልሀምዱሊላህ የሰው ውዴታ የሰው ፍቅር ስላለኝ እና በጣም ደስተኛ ነኝ። የራሴን አካውንት አንደኛ የክፈትኩት ምክንያት አብዛ ብዙ ሰው የራሴን አካውንት ክፈቺ ምናምናም ስለሚል እስኪ ለምን የራሴን አልክፍትም። አንዳንዴ ደግሞ በራሴ ሳይድ ያሉትን ነገሮች መቅረጽና ማስተላለፍ የምፈልገው ነገር ሲኖር ለምን በራሴ አካውንት ላይ ፖስት አላረግም በሚል ሀሳብ ዛሬ የመጣሁን ያው ከኢሳም ጋር አብረን እንደምንሰራ ታቃላችሁ እና አብዛኛው የሚፖሰተው የበሌና በሱ ቻነል የነበረው ቻናል ላይ ነው። ግን አንዳንዴ አሁን ከእሱ እውቅና የሆኑ ቻነል የሆኑ ስራዎች ምናም ስሰራ ግዴታ እሱ መኖር ከሌለበት ምናም የምሰራው ቪዲዮ ላይ የለም። የራሴ ፐርሰናል የሆነ እንቅስቃሴ ምናምን መቅረጽ ስፈልግ ምናምን ለመፖሰት አሁን ያለ እሱ ይደብረኛል። ና ለዛ ለምን ይን አካውንት አልከፍትምና እስኪ ያለው እናንተ ምላሽ አይቼ ከዛ ብቻዬን አንዳንዴ የሆነ ሌላ ነገር ምናም መስራት ሲኖርብኝ ለምሳሌ ሂጃብ ቱቶሪያል ምናምን ምናም አጠማጠም ምና የምትሉ አላችሁ፣ እንደሱ እንደሱ አይነት ነገሮች ለመስራት የራስ አካውንት ያስፈልጋል ግዴታ። ና ለዛ ብዬን የከፈትኩት ሻላ ደግሞ አጠሳፈሩኝ ብዬ ተስፋ ያረጋለሁ። የቻላችሁ ሰዎችም ቲክታክ ላይ የሚሆን ምናምን በቃ እንዲደርሰው እንዲያቅ ምናምን፣ የራሴ አካውንት ይህ እንደሆነ እንዲያቅ ሰብስክራይብ እንዲያደርገው ምናምን ሼር አድርገው እና ኢንሻላህ ነገሮች በራሳቸው ጊዜ ይስተካከላል። በና በሳም ሳይድ ያለው ነው ምላችሁ ነገሮች በራሳቸው ሳይድ መስተካከል ሲኖርባቸው በራሳቸው ጊዜ ይስተካከላሉ ብዬ ተስፋ አደርጋለሁ። በቻልኩት መጠን ማይቆጨኝን ነገር ለማድረግ ምናምን የሞከርኩት ነው። ምትረዱኝ ያላችሁ አንዳንዶቻችሁ ደግሞ ካላችሁ ሀባ አብረን እንድንሆን ነው ከፈለጋችሁ ሀባ የተነሳ በጣም እንትትላላችሁ እና እንሻላህ እላካለው ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል። እንሻላ አይታወቅም፣ ግን ያው የሰው ልጅ ባሰበው ባሰበው አይሆንም እና እኔ ህይወት ወደ ላሰብኩት መንገድ ወስጠኛለች። የዛሬ አመት፣ ሁለት አመት አካባቢ ላይ ራሴን በዚህ ቦታ ላይ አላስበው ነበረ። እንደዚ አይነት ነገር ውስጥ ከባሉ አላስብም ነበረ። ዛሬ ላይ ደግሞ ያለሁት ደግሞ ማጠበቀው ብዙ ሰው የማይጠብቀው ቦታ ላይ ነኝ ያለሁት፣ እና ያው እኔ በቻልኩት መጠን ነገሮችን ለማስተካከል ባላንስ ለማድረግ ምናምን እየሞከርኩ ነው። በራሴን በኩል እኔንም የማይጎዳኝ ነገር፣ ሰው የማይጎዳውን ነገር፣ ቤተሰቤንም አላሳዝንበት ነገር ለማድረግ እየሞከርኩ ነው። ምክንያቱም መቼም አብዛኞቻችሁ ታውቃላችሁ የቤተሰብ ነገር ከባድ ነው። ቅድሚያ ለቤተሰብ መስጠት አለብን። ቤተሰብ ያልወደደው ያልፈቀደ ነገር አይሆንም እና በቻልኩት መጠን እነሱን ተቃውሜ ወይም ደግሞ እነሱን ረግች ሄጄ ነገ ላይ የሆነ ነገር ወይም መጥፎ ነገር ቢደርስብኝ ወይ ይሆናል ብዬ ያሰብኩት ነገር ባይሳካና ድጋሚ ወደ ቤተሰብ መመለስ እንኳን ብፈልግ ትንሽ ይከብዳል። ያው ከመጀመሪያው ምናምን የሚባል ነገር አለ እና ለዛ ነው በቻልኩት መጠን ለአባቴም ለማስረዳት ሞክሬ ያለው በዛኛው ቻናል እንደነገርኳችሁ ያው እሱን ብዙም ያደረገው ስለሌለው ስለሌ ነው ባይዞቤ እንደዚህ ዩቲዩብ ምናምን ምናምን ና ድሜ አባትና እንደውም ቲክቶክ አንዳንዴ ምናምን ቤት ምናምን ካሳዩት ነው ብዙም ብዙ አያውቅም። የኔና የኢሳም ነገር ያው ስራ እንደምንሰራ ምናምን ምናምን ያውቃል እኮ ከኢክራም ከሚሰራ ልጅ ነው ምናምን ብለው ቤት ያሳዩታል እንጂ በቅርበት ይሳምንም አያውቀውም። እና ለዛም ይመስለኛል ብዙም ካገኘው በኋላ ምናምን ኢሳም አክቹዋሊ በጣም ከለጅ ልጅ ነው፣ ማለት በጣም ቀልድ ይላል፣ ያወራል፣ ና ይቀላለታል ምናምን። እና ሜይ ቢ እንግዲህ ያው እሱ እንትንም ካለው ነገር ቀልድ ነገር መሰለው እና ያለው ነገር ለዛ ይመስለኛል እንትን ያለው። ግን እኔ በቻልኩት መጠን እሱን ለማሳመን እየሞከርኩ ነው፣ በቻልኩት መጠን ስለሱ ስላለው ነገር ምናምን እየነገርኩት ምናምን ነው። እና እሱን ለማሳመን እሞክራለሁ ብቻ ግን ያን ያህል ብቻዬን ብዙ መለፍለፍ አይጠበቅብኝም። ነገሮችን ምንድን ነው ያሉትን ሁኔታ አብረን የምናይ አብረን እንከታተል ይሆናል በኢሳም እና ኢክራም ቻናል። ከጠፉ በዚህ ቻናል ልኖራለ ወይ እንድሰራላችሁ የምፈልጉትን ነገር ካለ ከራሴ ከኛ ከሁለታችን ውጭ የሆነ ነገር እንደ ሂጃብ ቲቶሪያልና እንደምትወዱት አይነት ነገር ካለ ኢንሻላህ በዚህኛው ቻናል ይመለቀላችሁ ይሆናል። ግን ሰብስክራይቡ አሪፍ ከሆነ ነው። እኔ ይህም ቪዲዮ ፖስት እጪ ጥሩ ሰብስክራይብ ካላገኘሁኝ ድጋሚ የመስራት ትንትን ሞራል የለኝም እና ኢንሻላህ እንግዲህ ኢክራም ኢክራም ብትሎ ብትወዱኝ ምናምን ሰዎች የራስሽን ከፈች ያላችሁት ሰዎች ደግሞ እስኪ ያው ከፍቼ መጥቼላችኋለሁ ዩቲዩብ የራሴ ይቻላል። ሰብስክራይብ አድርጎ ሰብስክራይብ በማድረግ አሳይን ፍቅራችሁ እና መሀባችሁን በተረፈ በጣም ነው መሰግናው። አላህ ይጠብቃችሁ ሁላችሁም የምትወድኙም በጣም በማመሰግናው። ለዛሬ ይሄን ይመስላል ጋይስ ወገኖቼ፣ እና እንዴት አያችሁት? የበለው ልብሴ በቲክቶክ ላይ ምናምን ፖስት አደርግላችኋለሁ። ሙሉ ቆሜ ምናምን ነገር ሰርች ቪዲዮ ይሄን ይመስላል። ብዙዎቻችሁ የምን ሀገር ልጅ ናት፣ የምን ሀገር ልጅ ናት የምትለው፣ እኔ የደሴ ልጅ ነኝ፣ የወሎ ልጅ ነኝ እና በዚህ አጋጣሚ ልንገራችሁ። በተረፈ ወዳችሁ አለው፣ አመሰግናለሁ። ቻው ጋይስ።